ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወደዳችሁ እግዚአብሔር ልጆች ብሩካን በክርስቶስ ፍቅር የተወደዳችሁ መስቀል ላይ በተሰቀለ ጊዜ ዳ በደለን ሲከፍል የተከፈለለት የዳነ ሕዝብ ያደረገን ያደረጋችሁ የእግዚአብሔር ልጆች ቅዱሳን ቤተሰቦች እንድትሆኑ ቅዱሳን ቤተሰቦች እንድትሆኑ የተጠራችሁ ከሰማያዊ ጥሪ የተካፋይ የሆናችሁ ሁላችሁን እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ መሬታችን ኢየሱስ ክርስቶስ ከሰማይ አባቱ ከአብኪያው መንፈሱ ጋር የተወደደ የተመሰገነ ይሁን። በሰላም ወደ ቅዱስት ሀገራችን ተመልሰናል። የግብፅ ሀገር ጉብኝታችንን ጨርሰን እግዚአብሔር ቸርነትና በጎ ፈቃድ ዛሬ በጉብኝቴ ዙሪያ እንደው የተገረምኩባቸው የተማርኩባቸው ነገሮች ላካፍላችሁ ነው። ያው ሰው እግዚአብሔርን ቃል በጆሮ መስማት ወንጌል መስማት አለበት፣ አሁን ላይ እናንተ እንደምታደርጉት የእግዚአብሔርን ቃል ሳያቋርጥ በመስማት መንፈሳዊ ሕይወቱ ያድጋል እንዲያርቅ ያደርገዋል። የእግዚአብሔር ቃል የሰው ልጅ የሕይወት መመሪያ ነው። ሕግ ለእግሬ መብራት ለመንገዴም ብርሃን ነው ብሎ ቅዱስ ዳዊት የሰው ልጅ መንገድ በቃሉ እንደሚቀና ነግሮናል። እንደዚሁ ደግሞ ይኸው ነቢይ ጎልማሳ መንገዱን በምን ያቀና ብሎ ጠይቆ ቃሉን በመስማት ነው ይላል። የጎልማሳ ሀሳብ ብዙ ስለሆነ ሰው ሲጎለምስ የኑሮ፣ የቤተሰብ፣ የስራ የፖለቲካ የብዙ ነገር ጫና ስለሚወድቅበት መንገድ የሚያሳዩ የሚማሩ እግዚአብሔር ቃል ነው ይላል። ስለዚህ እግዚአብሔር ቃል መማራችን መንፈሳዊ ወታችን እንዲያድግ በጣም የሚጠቅመን ነገር ነው። ሁለተኛ ከእግዚአብሔር ቃል መማር በተጨማሪ መንፈሳዊ ጓደኞች ጋር መወዳጀት ጥሩ መንፈሳዊ አባት የንሳ መያዝ፣ ከመንፈሳዊ ጓደኞች ጋር ደግሞ መወዳጀት፣ ጓደኞቻችን ሁሉ አለማዊ የሆነው ስለ እግዚአብሔር ምንም እውቀት የሌላቸው በእግዚአብሔር ላይ አንዳንዶች የሚቀልዱ በሃይማኖት ላይ የሚቀልዱ ወይም ግዴለችነትን የሚያስተምሩ ጓለኞች ይኖሩናል በተቃራኒው ደግሞ እግዚአብሔርን የሚፈልጉ ጓለኞች ይኖሩናል እነዚያን ሰዎች ጓደኛ ማድረግ በተለይ ወደ ጥልቁ ፈቀቅ ያሉ ወንጌሉ በደንብ የገባቸው እግዚአብሔር ሐሳብ የገባቸው የመስቀሉ ዓላማ የገባቸው በቅድስና ከሚኖሩ ሰዎች ጋራ መዋል ክርስትናችን እንዲያድግ በጣም ትልቅ እገዛ ያደርጋል ሶስተኛ ሰሞኑን ያደረግነው መንፈሳዊ ቦታዎችን ጊዜ ሰጥቶ ፕሮግራም ይዞ አመቱን አስተካክሎ በሁለት ዓመትም በአንድ ዓመትም እየሄዱ ቅዱሳን መካናትን መጎብኘት፣ እመቤታችን ወደ ኤልሳቤጥ እንደሄደቸው አይነት ጉብኝት ነው ይሄ። ጉብኝት ወደ ተራራማው ሀገር ሄደች። መንገዱ አድካሚ ነው፣ ዳገት ነው። ጸንሳ ለነበረች ሴት የሚሆን መንገድ አይደለም። ግን ፍቅር ይህን አደረገ። ተነስታ ወደ ተራራማው ሀገር ሄደች። እዛ ቤት የተፈጠረው ነገር ታውቃላችሁ። መንፈስ ቅዱስ ሲወርድ እና የማይታወቁትን ትልቅ ነገሮች ላይ ኤልሳቤት ሲገልጽላት እመቤታችንን ስታመሰግናት ፅንሱ በማፀን መደሳ ሲዘል እነዚህ ነገሮች ሁሉ ስትመለከቱ የጉብኝት ውጤት ነው። እመቤታችን አንቤት ስለጎበኘች ይመጣ ነው። ስለዚህ መጎብኘት ያስፈልገናል። ሰውቦችን ብቻ ሳይሆን ቅዱሳ መካናትንም ደቅ ቀደሱ ሰዎች ልናያቸው ይገባል። ሕያዋን ምስክሮች ናቸው። እንግዲህ ግብፅ ሀገር ሄጄ ስለ ግብፅ ሰምቻለሁ ብዙ መጻሕፍቶቻቸውን ሳነብ ነው ያደኩት። እውነት ለመናገር አባ ሽኖዳ ትልቁ መምህር ናቸው። እኛ ኢትዮጵያውያን ታውቃላችሁ፣ ብዙ መምህር የለንም። እኔ አሁን ሳድግ የማስታወሰው መምህር የለም። ውጭ ሊያስተማረኝ ጓደኞች ነበረን። በእርግጥ ጓደኛ የመምህር ጊዜ ቃል የተማረ ነበር፣ አባ ማቲያስ ይባላል። አሁን እሱን ያስተማረኝ እንጂ ምንም ሌላ ትምህርት አልተማርንም። አባቶቻችን ከኛ በጣም ርቆ ነበሩ በአስተዳደራዊ መዋቅር እና እንማር የነበረው ከማብረ ቅዱሳን ልጆች ማብረ ቅዱሳን ከሚጽፏቸው መጽሐፍቶችና ካቡነ ሽኖዳ መጽሐፍቶች ነበር ብንማረው እና አባ ሽኖዳ ለእኔ እንደ ነፍስ አባቴ ነው የማያቸው። ብዙ መጽሐፍቶቻቸውንም አብብ ያለው ሰባኪም እንደሆነም አግዘውኛል። ብዙ ኮሚትመንታቸው፣ ህይወት መሰጠታቸው ብዙ አስተምሮኛል እና ስለ እሳቸው ሳነብ በሳቸውም ዙሪያ ሌሎች መጽሐፍቶችን፣ የግብጽ መጽሐፍቶችን ሳነብ ስለ ግብጽ ቤተክርስቲያን መረጃዎች ሰጥተውናል። ነገር ግን ማየት እና መስማት በጣም የተለያዩ ነገሮች ናቸው። ያው እንግዲህ ወደ ግብጽ ሀገር የሄድነው ኤላኮቴት በሚባል የጉዞ ድርጅት ነው። አቶ መስፍን መምህር መስፍን የተባለ በጣም መልካም ሰው መንፈሳዊ ሰው ነው የሚመራን የነበረው ከእሱ ጋር የቆየ ነው። በርከት ብለናል፣ ሰላሳ ሰዎች ነበር የሄድነው። ዋና ዓላማችንም ጉብኝት ማድረግና ቁስቋምን በደብረ ቁስቋም በገዳመ ቁስቋም ማክበር ነበር። እግዚአብሔር ፈቀደው ጥሩ ጉዞ አደረግን። ከመንፈሳዊ ወንድሞች፣ እናቶች እንደዚሁም አባቶች፣ ጓደኞቻችን ጋር ተሰብስበን ነው ይሄድ ነው እንግዲህ ያየናቸው ከሄድ በኋላ አለረፍት ማየት የጀመር ነው የማያልቁትን ገዳማቶቻቸውን ነው እና ከገዳማቶቻቸው ውበትና ጥንካሬ። በፊት የሰዎቹን መሰራት ማጥነቅ እፈልጋለሁ። የግብፅ ክርስቲያኖች መልካቸው አንድ አይነት ነው። እኔ እንግዲህ እስካየኋቸው ድረስ ጥበቃው፣ ሾፌሩ፣ የምግብ ቤት አስተናጋጁ፣ መነኩሴው፣ ምዕመናኑ፣ ሱቅ ውስጥ አንድ አይነት ነው መልካቸው። የቅንነት መልክ አላቸው። እንግዲህ እኛ እንደ እንግዶች ሆነን ስንመጣ ኢትዮጵያውያን በመሆናችን በፖለቲካው የመናቅ ጥቁሮች በመሆናችን የመናናቅ ስሜት ምናምን አታዩባቸው። በጣም አክባሪዎች ናቸው። እኛ እና እኛ ስንጠይቃቸው በአክብሮት ነው የሚመልሱ ነው እጃችንን እየሳሙ ነው። መስቀላችን እንደዚህ ይዘን ስንሄድ ይከቡናል። መስቀል ሳሙን፣ ጸልዩልኝ፣ ልጅ የለኝም ጸልዩልኝ፣ ልጅ የታሞ ጸልዩልኝ። እንደ ከነናዊቷ ሴት ማቴዎስ ወንጌል ምዕራፍ አስራ አምስት ላይ የተጻፈችው ሴት ነው የሚያደርጋቸው መምህር መሆን ወይም ካህን መሆንን ካወቁ አስሄዱ መንገድ ላይ እና እነሱ ላይ የተሰራው ስራ እንዳደንቀ አድርጎኛል። በደንደ ብፁዕ ወቅዱስ አቡነ ሺን ወደ አገልግሎት ከዛ በኋላ የተነሱ የወንጌል አገልጋዮችን ማድረቅ እና ማመስገን ያስፈልጋል። በዚህ ሰዎቹ በጣም ተቀይረዋል። በጣም ፖዚቲቭ ቲንከር ነው ያደረጓቸው አስተምረው የኢትዮጵያ ሕዝብ ከዚህ ብዙ ነገር መማር አለበት ብያምናለሁ። ነገር ሁሉ በጥርጣሬ ማየት፣ በአሽሙር መንገድ ነገር ማድረግ፣ አንድ ነገር የለም ማለት አለ ከማለት ይልቅ መመቀኘት፣ እንዲህ ባህሪዎች በጣም ጎጂ ነው። ወደኋላ ያስቀራሉ። እነዚህ ሰዎች ወደፊት ያሉ ናቸው። ሁሉም የሚሰሩ ናቸው እና የልባቸው ቅንነት እና የመንፈሳቸው መሰራት በጣም አስገርሞኛል። እግዚአብሔር ልጆች ሁለተኛ ገዳማቶቻቸውን ስመለከት ነው። በጣም ትልልቅ ሄክታር ነው ይዞታቸው። ምልጭው ወደ በረሃ ውስጥ ነው ያሉት፣ ግን ውስጣቸው ለምለም ነው። አብዛኛው የግብፅ አካባቢ ካይሮን ጨምሮ የቆሻሻ መጣያ ነው የሚመስላችሁ፣ ፈጽሞ ቆሻሻ ነው። ከተማው ደማቅ ነው ትልቅ ነው፣ ነገር ግን ከተማው ቆሻሻ ነው። ገዳማት ውስጥ ገቡ ግን ሌላ ነው። ከበር ጀምሮ ንጹህ ጽድት ያለ መነኮሳት አሉ በውስጥ ግን አታይዋቸውም፣ የት ጋር እንዳሉ። አንዱ ገዳም ከአንድ ሺህ በላይ መነኮሳቶች አሉት። አንዱ ገዳም መቶ ምናምን መነኮሳቶች አሉት። አይታዩም። ቢታዩም ሁለት ሶስት ሰዎች ሲሰሩ ነው የሚታዩት። ግን ስራው አልቋል። አትክልቱ ውሃ ጠጥቷል። ተጠርጓል መሬቱ። እንግዳ ተቀባዩ መቱ እንግዳ ይቀበላል። በእንግሊዝኛ ያዋራል። ሁሉም በስራቸው ብቃት በብቃት ስራቸውን ይሰራሉ። የገዳማቶች ተሳሾ ንካሪ ይሄ ነው ተቋም ያጥራይታቸው በጣም ምርጥ ነው። በዛው ከዛ ውጪ ደግሞ እራሳቸውን ይሸጣሉ ገዳማቱ መስቀል ቀርጸው ቅባ ቅዱስ የተለያዩ ነገሮችን ፍጠር ፍጠልፈው ምን ብለው ይሸጣሉ፣ ሱቅ ከፍተው ማለት ነው። ብዙ ቱሪስት መጥቶ ያንን ይገዛቸዋል። ከዛ ውጭ ደግሞ ብዙ ቱሪስት በሚመጣ ሚኒ ማርኬቶች አሉ። ገዳም ውስጥ ሬስቶራንት አለ። ሻይ መጠጫ፣ ለስላሳ መጠጫ አሉ። ተቋማት አሉ። ንጹህ መጸለያ ቤት አለ። በገዳም ውስጥ በቃ እዛ ስትገቡ አተቡ አይቻልም የለም ምናምን የሚል ሰው አታገኙ ይሄ በጣም አስተምሮኛል። የለም የማለት የመመቅኘት የመከልከል የመሰሰት መንፈስ የላቸው። ሰጥቶ ነው የሚሸኟችሁ። ወደ መንበረጵስና ሄደን ነበር። መንበረጵስና ቤተክርስቲያንና በር ላይ ህብስት የሚያድሉ ሰዎች አሉ። ስንገባ አምስቱ ቅማት ምሳሌ ያደረገ ህብስት ተሰጥቶናል እያንዳንዳችን ብሉ ብለዋል። አይ ሲለምኑ አላዩዋቸውም። መስጠት ነው ግን የሚችሉት። ይገርማችኋል፣ ቅባቅዱስ ይሰጣሉ፣ ንግድ ይሰጣሉ፣ መስቀል ይሰጣሉ። በጣም የተለየ መንፈስ ያላቸው ሰዎች ናቸው። አይቼ መጣሁ፣ እግዚአብሔር ልጆች እና ይሄ ከግብጽ ቤተክርስቲያን ገዳማት ያየሁት የተመለከትኩት ጥንካሬ ነው። የጸሎት ሰዓት አላቸው፣ ደግሞ መመገቢያ ሰዓት አላቸው፣ የስራ ሰዓት አላቸው። ገዳማት ውስጥ የሚገቡ የመጀመሪያ ዲግሪ ይኖራቸው ይገባል፣ የተማሩ ናቸው። ፕሮፌሽናቸውን ይዘው መምጣት አለባቸው፣ ለገዳሙ ይጠቅማሉ። ሐኪም ከሆኑ ያክማሉ፣ ኢንጂነር ከሆኑ በምን ስና ያገለግላል። ሁሉም እንዲጠቅም አድርገው ይቀበሉታል ማለት ነው። የተማረ ካህን ይፈጠራል። በዛ ልክ ደግሞ ቤተክርስቲያን የሚጠቅሙ ሰዎች ይገኛሉ። በዛ መንገድና በዚህ መንገድ የገዳማቱን አይተናል። ከዛ ውጭ የግብፅ ቤተክርስቲያን በጣም ያስገርመኝ ደግሞ በዋሻ ፈልፍለው የተሰሩት ትልቅ ቤተክርስቲያን፣ የስምኦን ጫማ ሰፊውን ቤተክርስቲያን ነው ያየሁት። ቆሼ በሚባል እኛ ኢትዮጵያ ቆሼ በምንለ በሚሸተው ሰፈር ውስጥ አልፋችሁ የምትሄድበት ቤተክርስቲያን ነው እና ክርስቲያኖች በዛ በቆሼው ቦታ ተጠለው ቤተክርስቲያን ምንም ምንም የሚሰሩ እንኳ እንዲሰሩ ተብለው ንቀው ጥለዋቸው ያን የቆሼውን ስፍራ እየለቀሙ ፕላስቲኩን ለብቻ ብረቱን ልብስ እያደረጉ አሁን የናጠጡ ሀብታሞች ናቸው። እግዚአብሔር ልጆች እና ቤተክርስቲያናቸውን በድንቅ ሁኔታ ሰርተዋል። ያኔ ከአውሮፓ የመጣ ሰው አግዟቸው ቤተክርስቲያኑ ተፈልፍለው ትልቅ አዳራሽ ወደ 25 ሰው ይዘ የሚችል ውጭ አዳራሽ አለው። ዋሻው ውስጥ መቅደስ አለው። አስገራሚ አስገራሚ አስገራሚ ኪነ ህንፃ ነው የሰሩት። እዛ ላይ ብፁዕ ቅዱስ አቡነ ሽኖዳ አርባር ሚሰርኩ ነበር ይባላል። ብዙ አባቶች ብዙ ሰባኪያን እየመጡ አሁን ድረስ ዝቡን ያገለግላሉ። ስትወጡ ግን እልም ያለ ቆሼ ነው፣ ከግቢ ውጭ። ግቢው ግን ፍጹም ንጹህ ነው፣ ገነት ይመስላል። ተማሪዎቹ እዛ ናቸው፣ ቤተክርስቲያን። ሌላው በጣም ያስገረመኝ ነገር ልጆች ቤተክርስቲያናቸው ውስጥ ነው ያሉት። ልጆች ኳስ መጫዎች አላቸው፣ መዝናኛ አላቸው። ሚጠጡበት ሻይ የሚጠጡበት ካፌ ብዬ ገዳማት አለ። ምግብ የሚመገቡበት የሚገዙበት አለ። ልጆች ቤተክርስቲያን ገዳማት ውስጥ አድርገዋቸዋል። ሁሉም ቦታ ገዳማት ውስጥ ልጆች ሲተራመሱታለ እና የመጪው ትውልድ ቤተክርስቲያን እንደሚረከብ ታዩባቸዋላችሁ። እና የግብጽ ቤተክርስቲያን በዚህ ነገር በጣም አስገራሚ ስራ እንደሰራች ነው የተመለከትኩት። ከዛ ውጭ ደግሞ ራሷን መሸጥ መቻሏ ነው። ገዳማቶቿ የያዘችበት መንገድ ለቱሪስት እንዲገባ አድርጋ አንዳንዴ ታሪክም ተሻምታ የእኔ የምትላቸውን ነገሮች አብዝታ ሰዎች ወደ ግብፅ ቤተክርስቲያን እንዲመጡና እንዲጎበኟት መንፈሳዊ ተጽዕኖን ለማሳደር ትጠቀምበታለች። ይሄ በጣም ያስገርመኝ ሌላው የግብፅ አባቶች ጥበብ ነው። ብዙ ነገር ነው ያስተማረኝ። ካይሮ ሄጃለሁ እ ካይሮን አላየዋት መንፈሳዊ ቦታዎችን በማየት ተሸፍኛለሁ። ያለ መለከታችን ፒራሚድን አይቻልም ግን ከብቻ ላይ አይወጣም ትዝም አላለ እና እግዚአብሔር ልጆች የመንፈሳዊነትን ጉልበትና አቅም የተረዳውበት ቦታ ነው እግዚአብሔር እነሱ ጋር የሚሰራው ተአምራት ያስገርማችኋል የሚገለጠው መግለጫ ያስገርማችኋል ምን አይነት ቅን ህዝቦች እንደሞሉበት ይነግራችኋል እና የሚቀጥለው ዓመት ጊዜ ቢፈቅድ እንደዚሁ ለቁስቋም ከኤላ ኮቴት ጋራ ጉዞ ስንጀምር አብረን እንሄዳለን። የምትችሉት ተዘጋጅታችሁ ጠብቁ። በጣም ውድ አይደለም፣ ብዙ ውድ ነገር አይደለም። አስባችሁበት ማለት ከ1800 ዶላር ልትከፍል ትችላላችሁ፣ ከቲኬት ውጪ። ያንን አስባችሁበት ጉዞ አድርገን ይሄን የተቀደሰ ቦታ እንድናይ ጋብዛችኋለሁ። አብረውን ሄዱትን ኤላ ኮቴቶችን አመሰግናለሁ ከልብ። እግዚአብሔር ማህበራችሁን ይባርክ። ለሁላችሁ ለሰማችሁ ዜ በረከት ይስጣችሁ።